ሰላም ጤና ይስጥልኝ ክብራትና ክብራን የዶክተር ዮሐንስ ቻናል ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደናነኝ! ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ ደግሞ የምንመለከተው ፌጦን በቤታችን ውስጥ እንዴት አድርገን አዘጋጅተን ውጤታማ በሆነ መልኩ መጠቀም እንደምንችል ግልጽ የሆነ ቀላል እናም ጤናማ የሆነ መመሪያዎችን በቀን ምን ያክልስ መጠቀም አለባችሁ? ምን አይነት ሰዎችስ መጠቀም የለባቸውም? የሚለውን በዚህ ቪዲዮ ላይ ጥርት አድርጌ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ፌጦ እንደሚታወቀው እጅግ በጣም በርካታ የሆነ የጤና ጥቅሞችን ይሰጠናል። የብረት ወይም ደግሞ የአይረን መጠንን ይጨምራል። የደም ማነስን ለመከላከል ይረዳል። አጥንትን እናም መገጣጠሚያዎቻችንን ያጠናክራል። ምግብን ማዋሃድን ያሻሽላል፣ እናም የሆድ ድርቀትንም ያስታግሳል። የቆዳ ብርሃንን እናም ጤናማ ፀጉርንም ይደግፋል። በሽታ የመከላከል አቅምንም ያጠናከራል። ክብደትም ለመጨመር ይረዳል። ጤናማ የሆነ የካሎሪ መጠንን ይሰጠናል። በሴቶች ላይ ሆርሞኖችን ያመዛዝናል። የሳንባ ጤናንም ይደግፋል እናም ሳልንም ይቀንሳል። ኃይልን ያሻሽላል እና ድካምንም ይቀንስልናል። ስለዚህ በርካታ ጥቅሞችን ይሰጠናል። በፌጦ ውስጥ የሚገኙ በርካታ ንጥረ ነገሮች ደግሞ ብረት ወይም ደግሞ አይረን በጣም በከፍተኛ መጠን ይገኛል። ካልሲየም፣ ፕሮቲን፣ ፋይበር፣ ኦሜጋ ስሪ ፋቲ አሲዶች፣ ኤኤልኤ፣ ቫይታሚን ሲ፣ ቫይታሚን ኤ፣ ፎሌት፣ ማግኒዥየም እና ፖታሲየምን ይይዛል ማለት ነው። ታዲያ ፌጦ በብረት ወይም ደግሞ በአይረን፣ በካልሲየም፣ በፕሮቲን፣ በፋይበር እና በኦሜጋ ስሪ የበለጸገ ነው ነገር ግን በጣም ኃይለኛ ስለሆነ እናም ውሃንም በፍጥነት ስለሚመጥ በትክክል ጥቅም ላይ መዋል ይኖርበታል ማለት ነው። ታዲያ ፌጦን ለመጠቀም በርካታ መንገዶችን ልንገራችሁ። አንደኛ የተዘፈዘፈ የፌጦ ውሃን መጠቀም ነው። ይህ ለምግብ መፈጨት፣ ለሆድ ድርቀት፣ ለቆዳ እናም ለፀጉራችን እድገትም ምርጥ ነው። እንዴት ማዘጋጀት ትችላላችሁ? አንድ የሻይ ማንኪያ ፌጦ ያስፈልጋቸዋል፣ አንድ ኩባያ ለብ ያለ ውሃ። ከአንድ እስከ ሁለት ሰዓታት ያክል በውሃ ውስጥ አንድ የሻይ ማንኪያ ፌጦን ዘፍዝፉት። ከዛም በባዶ ሆድ ወይም ደግሞ ከቁርስ በፊት ጠጡት። ይህ በጣም ጤናማ ነው። መዘፍዘፋችን የፌጦ ዘሮቹ ጄል እንዲመስሉ እናም በቀላሉም እንዲዋሃዱ ያደርጋል። የሆድ መነፋትናም የሆድ ምቾት ማጣትንም ይከላከላል። ሰውነትንም ያረሰልሳል፣ እናም ለስላሳ የአንጀት እንቅስቃሴንም ያበረታታል። ሁለተኛ ፌጦ እና ወተትን ነው። ለአጥንት ለብረትና ለሴሎች ጥገና ምርጥ ነው። እንዴት ማዘጋጀት ትችላላችሁ? አንድ ሻይ ማንኪያ ፌጦን የተዘፈዘፈ ማለት ነው። እናም ለብ ያለ ወተት ከግማሽ እስከ አንድ ኩባያ ያስፈልጋቸዋል። አማራጭ ደግሞ ማር ወይም ደግሞ ቴምርን መጠቀም ትችላላችሁ። ይህንን አንድ ላይ አዋሃዳችሁ መጠቀም ነው። ፌጦ ብረትን ይሰጣሉ፣ ወተት ደግሞ ምርጥ የካልሲየም ምንጭ ነው። ለደማነስ ለአጥንትና ለሆርሞን ሚዛን በጣም ጥሩ ነው። ከቁርስ በፊት ወይም ደግሞ ከመተኛታችሁ በፊት የሚጠጣ ጥሩ መጠጥ ነው። የተዘፈዘፈ ፌጦ ማለት ፌጦ በትንሹ ለአንድ ሰዓት ወይም ደግሞ ለሁለት ሰዓታት ያክል መዘፍዘፍ ይኖርበታል ማለት ነው። ሶስተኛ የፌጦ እና የማር ድብልቅ ነው። ኃይልን የሚጨምር እናም ሳልን የሚያስታግስ መጠጥ ነው። እንዴት ማዘጋጀት ይቻላል? አንድ የሻይ ማንኪያ ፌጦን ከሶስት እስከ አራት በሆነ የሾርባ ማንኪያ ውሃ ውስጥ ለአንድ ሰዓት ያክል ዘፍዝፉት። ከዛም ከአንድ የሻይ ማንኪያ ማር ጋር በደንብ ቀላቅሉት። ይህ ማር ጉሮሮን ያረጋጋል፣ ፌጦ ደግሞ ሳልን ይቀንሳል። በሽታ የመከላከል አቅምንም ያጠናክራሉ። እንዲሁም የኃይል መጠንንም ይጨምራሉ። ይህን መመገብ ትችላላችሁ። አራተኛ የፌጦ ኦትሜልን በማዘጋጀት መመገብ ነው። ለክብደት መጨመር ወይም ደግሞ ለጡንቻ ጥንካሬ ምርጥ የቁርስ ምግብ ነው። ይህንን እንዴት ማዘጋጀት ትችላላችሁ? ከአንድ እስከ ሁለት የሾርባ ማንኪያ ፌጦን ከ ኦት ሜል ጋር ከኦት ስጋ ማለት ነው፣ ከአጃ ጋር ወይም ደግሞ ከበቆሎ ዱቄት ጋር መቀላቀል ትችላላችሁ። ከሁለት እስከ ሶስት ደቂቃዎች በደንብ አብስሉት፣ ከቀላቀላችሁ በኋላ ማለት ነው። ይህ በፕሮቲን እና በጤናማ ካሎሪዎችም የበለጸገ ነው። ንጹህ እናም ጤናማ በሆነ መንገድ ክብደትም ለመጨመር ይረዳችኋል። የጡንቻን ግንባታም ይደግፋል። አምስተኛ የፌጦ እስሙዚን አዘጋጅታችሁ መጠጣት ነው። ለበሽታ መከላከልና እናም ለቆዳ ብርሃንን ለመስጠት ምርጥ ነው። እንዴት ታዘጋጃላችሁ? አንድ ሻይ ማንኪያ የተዘፈዘፈ ፌጦ ያስፈልጋችኋል። ሙዝ ወይም ደግሞ አቮካዶ፣ ወተት ወይም ደግሞ እርጎ፣ እንዲሁም ደግሞ እንደ አማራጭ ቀረፋ ወይም ደግሞ ዝንጅብል። እነዚህን አንድ ላይ ላም እስከሚል ድረስ በደንብ ብሌንድ ማድረግ ወይም ደግሞ መፍጨት ነው። ከዛም አዘጋጅታችሁ መጠጣት። ይህ ምግብን ማዋሃድን ያሻሽላል። ብረትና ጤናማ ቅባቶችንም ይሰጠናል። ለቆዳ እርጥበትና ለጸጉር እድገትም አስደናቂ የሆነ ጥቅምን ይሰጠናል። ስድስተኛ የፌጦ ዱቄትን በተለያዩ አመጋገቦች ውስጥ በማከል መመገብ ነው። ለቀላል የዕለት ተዕለት አጠቃቀም በጣም ምርጥ ነው። እንዴት ማዘጋጀት ትችላላችሁ? ፌጦን በትንሹ ብቻ ለብ አድርጋችሁ መጥበስ ወይም ደግሞ ሮስት ማድረግ፣ መቁላት። ከዛም በጣም አደለም በትንሹ ነው። ከዛም ወደ ዱቄት መፍጨት ዱቄት ማድረግ። ከዛ ግማሽ የሻይ ማንኪያን ፌጦን ማለት ነው የፈጫችሁትን የፌጦ ዱቄቱን ወደ ወተት ውስጥ ከፈለጋችሁ ወደ የምታዘጋጁት ወደ እስሙዚዎች ውስጥ ወደ ሾርባዎችም ከፈለጋችሁ ወደ ሻዮች ውስጥም ከፈለጋችሁ በመጨመር መጠቀም ትችላላችሁ ማለት ነው። መጥበስ ወይም ደግሞ ፌጦውን መቁላት ትንሽ መራራነቱን ያስወግድላቸዋል። ዱቄት መሆኑ ደግሞ በቀላሉ በአንጀታችንም እንዲዋሃድ ያደርገዋል። እንዲሁም የብረት ወይም የአይረን መጠንን የተረጋጋም ያደርጋል ማለት ነው። ሰባተኛ ፌጦ እናም የሎሚ ውሃን አንድ ላይ መጠጣት ትችላላችሁ። ይህ ክብደት ለመቀነስና ሰውነታችንን ለማጽዳትም ይረዳል። እንዴት አድርጋችሁ ታዘጋጃላችሁ? አንድ የሻይ ማንኪያ ፌጦን ለሁለት ሰዓታት ያክል ዘፍዝፉት። ከዛም ወደ ለብ ያለ የሎሚ ውሃ ውስጥ ጨምራችሁ ጠዋት ላይ መጠጣት ትችላላችሁ። ይህ ለምን ጤናማ ነው መሰላችሁ? ሜታቦሊዝምን ይረዳል፣ የሆድ መነፋትንም ይቀንሳል፣ የምግብ መፍጫ ስርዓታችንንም ያጸዳል። ክብደት ለመቀነስ ለሚሞክሩ ሰዎችም ፍጹም ምርጥ ነው ማለት ነው። ስለዚህ ፌጦን በእነዚህ መልኮች በቤታችሁ እያዘጋጃችሁ መጠቀም ትችላላችሁ ማለት ነው። ታዲያ በቀን ምን ያክል ፌጦ መጠቀም አለብን? የሚለው ትልቅ ጥያቄ ነው። በቀን አንድ ሻይ ማንኪያ ፌጦን ከተጠቀማችሁ በጣም በቂ ነው። ደህንነቱም የተጠበቀ እና ውጤታማ እና ተመራጭ የምንለው መጠን ነው። ለአዋቂዎች ደግሞ በጣም ብዙ ተጠቀማችሁ ቢባል ከሁለት የሻይ ማንኪያዎች በፍጹም መብለጥ የለበትም ማለት ነው። በቀን አንድ የሻይ ማንኪያ ግን በቂና ተመራጩ መጠን ነው። ከመጠን በላይ በፍጹም አትውሰዱ፣ ምክንያቱም የሆድ መነፋትን ሊያስከትልባችሁ ይችላል። እንዲሁም ደግሞ ፌጦን መተው ያለባቸው ምን አይነት ሰዎች ናቸው ካላችሁ፣ እርጉዝ ሴቶች ባይጠቀሙ ይመረጣል፣ የማህፀን መኮማተርን ሊያስከትል ስለሚችል የጨጓራ ቁስለት ያለባቸው ሰዎች እንዲሁም ደግሞ አንዳንድ ህመም ያለባቸው ሰዎች፣ የታይሮይድ መድኃኒቶችን የሚወስዱ ሰዎች እንዲሁም ከባድ የወር አበባ ደም መፍሰስ ያለባቸው ሰዎች ባይጠቀሙ ተመራጭነት አለው። እነዚህ ሰዎች ፌጦን ከመጠቀማቸው በፊት በቅድሚያ ግዴታ በቅርበት ሐኪማቸውን ማማከር ይኖርባቸዋል ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ፣ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። የየግል ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ በማየት እመልስላችኋለሁኝ ማለት ነው። አስፈላጊ ከሆነ ደግሞ ሌላ ቪዲዮም በመስራት በደንብ ሀሳቡን የማጋራችሁ ይሆናል ማለት ነው። ይህ የጤና ትምህርት ደግሞ በርካቶች እንዲጠቀሙበት ሁላችሁም ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ፈጣሪ ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው